ቤኒ ኦንላይን ላይ ካታት እንደ ነበር ስማቸውን እና እንጠቅሳለን አው አሽ ከሚስቴኑ ሰአዲ እና አሊ ናቸው። ግን እኔ በፈለግኩበት ሰዓት ዛሬ አመት ይመስለኛል፣ ሳዲ ቀይን አስረክብኝ ካላሳሁ መንገዱ ተከፍቷል ምናምን ስላት ብሩን ጨርሽ እና እቃሽን ጨርስልሻለሁ አስረክብሻለሁ አለችኝ። የቀረውን ብር በሙሉ አስረከብኳት ማለት ነው። አሚኛ ስለነበር ማለት ነው። እንዴት ነው እቃውን ግማሹን ስታስገቢ ሙሉን ብር የሚከፍልሽ? ቤተሰብሽ እቃ ግዙ ብለች ብለሽ ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዲህ አለችኝ። በቃ ሊሆን ይችላል አልኩኝና ስላመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ እቃን ይገዛውት እሷ ጋ ያሉኝ ነገሮች ማለት ሙሉ የቤት እቃን ይገዛውት ያኔ ከማቆራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽ ካሽ እየለኩላ ነበረ ሁን ስገዛ የነበረው ማለት ነው። ሌሎች እንዲማሩ ነው እንደ እኔ ተበልተው እኔም ተበልቼ እነሱም እንዳይበሉ። ግን በቤቷ በቲክቶክም በምንም ይሁን ተርጋኛለች እኔን፣ ሁላችንም ማለት ነው። ሰላም አለይኩም። ሰዐዳ ነሽ? በዋሳብ ስደውልሽ አይሰራም። ሙቤ ነኝ ሰው እንድናግርሽ ስልክሽን ሰጠኝ። ነው ቴሌግራም ይሰራል። ኦኬ እደውልልሻለሁ። አሁን በቃ አራት መቶ ሺህ ብር ነው የእሷ ላይ ያለኝ። ሰላም ውድ እና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? እንዲሁም ለዚህ ቻናል አዲስ የሆናችሁ ቪዲዮን ላይክ ሸር፣ እንዲሁም ቻናልን ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ይችላችሁ የመጣሁት ቪዲዮ እንግዲህ መግቢያው ላይ እንዳያችሁት ነው ስለ ሰአዲ እና አሊ ዩትዮብ የሚጠቀሙ ዩትዮቭ የሚሰሩ ሁለት ባልና ሚስት የሆኑ እንዲሁም ለሰዎች እቃ እናደርስላችኋለን፣ በኛ በኩል ብታዙ እኛ ወስደን በቤታችሁ ድረስ እናደርሳለን እያሉ ብዙ እንግዲህ አረብ ሀገር ያሉ ሴቶች እነሱ ማድረግ ስለማይችሉ ለሰው እንደዚህ ዩቲዩብ ላይ ወቶ እኛ እናደርስላቸዋለን ላላቸው በሙሉ እየሰጡ ይገኛሉ። ብራቸው ማለት ነው። እኔ የሚገርመኝ የነ ሰአዲ የነ አሊ መካድ አይደለም። የሚገርመኝ እነሱን አምነው አራት መቶ ሺህ መቶ አርባ ሺህ በቃ ይሄን አድርጉ ብለው ብር የሚልኩት ሰዎች ነው ምክንያቱም እንዴት ነው ማመን የቻሉት ወይስ እነሱ ቤተሰብ የላቸውም? ማለት ሁላችንም የመጣንበት ቤተሰብ አለ እናታችን አባታችን እንደከም ያሉ ቢሆን እንኳን ወንድም ይኖራል እህት ይኖራል ለምን ለወንድም ለእህት ልከው ይሄን አድርጉልኝ ይሄን አድርጉልኝ ይሄን ማድረግ እፈልጋለሁ? ለምን አይሉም የግድ ዩቲዩበር ስለሆነ ስለወጣ በሀቅ እንሰራለን ስላለ እነሱን አምነው ወስደው ለነሱ አስረክበው፣ ከዛ ደግሞ ብራችን ተበላን እያሉ እሪ ማለት አለባቸው ወይስ ወንድማቸውን እህታቸውን አምኑ? የበለጠ ዩቱበሮች ሚዲያ ላይ ስለወጡ እነሱን አምነው ነው። ወንድማቸው እህታቸው የማይታመም ቢሆኑ እንኳን እነሱ ቢበሉት ይሻላል፣ እነሱ ቢበሉት ይሻላል። እኔ ለአንድ ዩቱበር ልኬ ገንዘቤ ከሚበላ ይልቅ ለወንድሜ ልኬለት ወንድሜ የሆነ ነገር ቸግሮት አውጥቶት ብሩን አበላሽቶት ያ ያልኩትን ነገር ሳይገዛ ቢቀር ይሻለኛል። ምክንያቱም ያ ወንድሜ ነው አብሮ ያደገ የተጫወትን፣ ሳለቀስ ያባበለኝ ሰው ሲመታኝ ያገዘልኝ አብረን ብዙ ነገሮችን ያሳለፍን በክፉም በደጉ ይገርመኛል። እንዴት አስችሏቸው ነው ቤተሰብን ከቤተሰብ ውጭ ማድረግ የሚችሉ? ቤተሰብን ሰርፕራይዝ ለማድረግ ወንድምሽን ብትልክው ሰርፕራይዝ አያደርግልሽም። እህትሽን ብትልኪ ሰርፕራይዝ አታደርግልሽም። እኔ ምንም ነገር ባደርግ ምንም ነገር ማድረግ ብፈልግ ወንድሜ ነው የማዝነው ሁሌም አይደለም። ትንሽ እቃዎችን ለማሰራትና ሙሉ አመት የለፈውበትንም ለእኔ እንዲያደርግልኝ የማንፀው ወንድሜ ነው እንጂ ሌላ ሰው አይደለም። እንግዲህ አንዲት እህታችን ገንዘቡን የሰጠቻት የህዋት ጦርነት በነበረበት ሰዓት ነው። ያ ማለት ከትግሬ ጋር ጦርነት በተከፈተ ሰዓት ነው። ስንት አመት ብላችሁ አስቡት። ወደ አራት መቶ ሺ ብር ሙሉ የቤት እቃ ብሬ ላ ከጅበት ደረሰኛለሁ ቪዲዮ ላይ ካያችሁት ይሄው ሁሉ። እንግዲህ እስኪ ዛሬ ስንት ዓመት ነው? አንቺ ዱባይም ሆነ ሳውዲም ሆነ የምትሰሪ ያም ብር ድርሃሙን ወይም ሪያሉን እስካሁን ብታስቀምጩ አሁን ላይ ምንዛሬው ስንት እንደሚሆን አስበሽዋል? ከዛ ሂዶ የሆነ ቁም ነገር ላይ ውሎልሽ ከሆነ ያ ነገር አሪፍ ነው። ምክንያቱም በዛ ሰዓት የነበረው ገበያ እና አሁን ያለው ገበያም አንድ ስላልሆነ። ነገር ግን ወይ ቃሽን አልተረከብሽ ወይ ብርሽ ከአንቺ ጋር አልሆነ። አስቢ ሶስት ዓመት አራት ዓመት ሁሉ እነሱ ዘና ብለው በአንቺ ገንዘብ ይሰራሉ፣ የፈለጉትን ያዋጣሉ፣ ያገባሉ። አንቺ ግን ከዚህ እየለፋሽ ትልክ። ያለሽ ያሰብሹ ነገር ሁሉ አልተሳካም። የሆነ የመታችሁ ድንጋይ ነገር አለ። አንዳንድ ሰዎች ግን የእውነት ማለት አዛብቷችሁ ድንገት ማሰብ አቁማችሁ ካልሆነ በስተቀር ይሄን ያህል እንደዚህ የሚያስብል ነገር አልነበረም። ይሄን ያህል ሰውን የምታምኑበት እንግዲህ ወንድማችን ሙቤ ሰአዴን ደውሎ አውርቷት ነበረ። እሷም በቲክቶክም በሁሉም ነገር እንግዲህ ሚውት አድርጋኝ፣ ብሎክ አድርጋኝ፣ ልትመልስልኝ አልቻለችም ብላ ነበረ። አንዲት ብቻም አደለች እንግዲህ ሁለት ሶስት ሰው ነው ቅሬታ እያቀረበባቸው ያለ ማለት ነው። አብዛኛው እንግዲህ ቲዩበሮችም እየሰሩ ነው እ እኛ እኮ ከአረብ ሀገር ተመልሳ እንደዚህ ከአማርባት ተዋበባት ቤታቸው አማራ የምንል ራሷ ለፍታ ያመጣቸው መስሎ ነበር እያሉ እንግዲህ ዩቲዩበሮችም ኮሜንታተሮችም ሳዕዲን ሲወርዱባት ነበረ። እጅ መሰሪ ሳዕዲን ችኮ አሊ ጥሩ ሰው ነው እያሉ ነበረ እንግዲህ፣ ቤት ውስጥ ገብተው እንዳዩ ሁላ። ነገር ግን እኔ ጥፋቱ የእነሱ ሳይሆን የሰጪዎች ነው ብዬ ነው የማስብ። እነሱ የተሰጡትን በአደራ መልኩ ታምኖ መመለስ እንደሚገባቸው አልጠራጠርም፣ ግን መስጠት አለባቸው። ግን ደግሞ ይሄን ሁሉ ብር እነሱ ደግሞ ከሰጡ የራሳቸው ጥፋት ነው፣ ይበላቸው ነው እንጂ የሚያስፈል ምንም ሊታዘንላቸው የሚገባ አይነት አይደለም። ምክንያቱም ከአንዱ አንዱ ትምህርት እየወሰደ ስላልሆነ ማለት ነው። ሁላችንም ሁሌም ያን አንድ አይነት ስህተት እየደገመን ስለሆነ አዜነት የሚባል ነገር የለም። ራሷ ባሰራች ወይም ለቤተሰቦቿ በላከች እዛው ቤተሰብ እንዳደረጉ አድርገው ቢያሰሩላት ይሻል ነበር። ለዛሬ ይዘላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻናሉን ሰብስክራይብ ማድረግ አይርሱ።